ሰላም ሰላም ክብራትና ክብራን ተመልካቾቼ፣ ዛሬም በአዲስ መረጃ መጥቻለሁኝ። ዛሬ ትኩረታችን የምናደርገው በጫጭቶች አስተዳደግ ላይ ነው። ጫጭቶችን ማሳደግ ብቻ አይደለም፣ በጣም ዝቅተኛ በሆነ ሞት ወይም ደግሞ ኦልሞስት ዜሮ ሞርታሊቲ፣ ጫጭቶቻችን ምንም ሳይሞቱብን እንዴት ጫጭቶች ማሳደግ ማሳደግ እንችላለን የሚለውን መረጃ ወደ እናንተ አደርስላችኋለሁ። እንግዲህ ብዙ ጊዜ ጫጭቶችን ከማሳደግ የተወሰደ ትምህርት አካፍላችኋለሁኝ ማለት ነው። ረጅም ጊዜ ጫጭቶችን በማሳደግ አሳልፌ፣ በእያንዳንዱ ባች ውስጥ ግን የተለያዩ ስራዎችን ሞክሬ አይቸዋለሁ እኛ የትኛው በጣም የተሻለ ነው የሚለውን እና ከዚህ ቀደመም እንግዲህ ከፍተኛ የሚባል ሞት እኔ ላይ በተፈጠረበት ሰዓት ምን አይነት ጥፋቶችን ሰርቼ እንደተፈጠረ አጋራችኋለኝ። ስለዚህ ዛሬ ወደ ጫጭቶች ማሳደግ ስራ ውስጥ ነው ምንገባው። ጫጭቶቻችንን ከማሳደጋችን በፊት አንድ ቀን ቀደም ብለን ነው ያሉትን ፕሮሰሶች የምንመለከተው ወይም ደግሞ ያሉትን ስቴፖች የምንመለከተው ማለት ነው። ጫጭቶቻችንን ከመረከባችን ከአንድ ቀን በፊት የሚዘጋጅ ዝግጅቶች አሉ። እነሱን እንመለከታለን። ከዚህ በተጨማሪ ደግሞ በጣም ወሳኝ የምላቸውን ደግሞ በተለይ ጫጭቶች በጣም ከፍተኛ ሞት ይፈጠርባቸዋል ተብሎ የሚታሰቡት ቀናቶች ከመረከባችሁ ከአንድ ቀን በፊት የሰራችሁ ስህተትና ከተረከባችሁ በኋላ ለሶስት ቀን ያክል የሰራችሁት ስራ ነው ወይም ደግሞ ለሶስት ቀን ያክል የተንከባከባችሁበት መንገድ የጫጭቶችን ሞት በእጥፍ ሊጨምረው፣ በእጥፍ ሊቀንሰው ይችላል ማለት ነው። ዛሬ የምንመለከተው እንግዲህ ጫጭቶች እንዴት እናሳድጋለን የሚል ነው። እዚህ ውስጥ እንግዲህ በዋነኝነት ትኩረት መስጠት ያለባችሁ ጫጭቶች ማለት እንግዲህ እዚሁ በስልጠና ላይ እንግዲህ ከምናገራቸው እና ከምደጋገማቸው ነገሮች ውስጥ እንቁላል ጣይ ስራ ላይ ብርሃን፣ መኖ፣ ውሃ እጅግ በጣም አስፈላጊዎች ናቸው ብለን ከምናነሳቸው ነገሮች ውስጥ የሚመደቡ ናቸው። ያለነዚህ እንቁላልን እንዳታስቡ እላችኋለሁ ምናልባት ሰልጣኞች እዚህ ውስጥ ካላችሁ ታስታውሱታላችሁ ውሃ መብራት መኖ ከነዚህ ውስጥ ከነዚህ ውጪ እንቁላል ብላችሁ እንዳታስቡ ብዬ አስባለሁ ወደ ጫጩቱ ስንመጣ ደግሞ ሙቀት መኖ ውሃ ብለን እናነሳለን በዋነኝነት ማለት ስለዚህ እነዚህን ጉዳዮች ዛሬ እንመለከታለን በመጀመሪያ ደረጃ ይህን ቪዲዮ ላይክ አድርጉ ይሄ ቻናል በነገራችን ላይ በጣም የሞተ ቻናል ነው እውነት ለመናገር እዚህ ላይ ያላችሁ ተመልካቾች አይታችሁ ብቻ ነው የምትወጡት ምንም ድጋፍ የለም ምንም አስተያየት የለም እንደው ጥያቄ የማትጠይቁ እና ትንሽ ቢስተካከል ብዬ አስባለሁ። እዚህ ቻናል ላይ ያላችሁ ሰዎች በጣም ከኔ ጋር አብራችሁ የቆያችሁ ሰዎች አላችሁ፣ ያው ስታገኙኝ ስለምነግሩኝ እዚህ ላይ የቆያችሁ ሰዎች አላችሁ፣ ስትከታተሉ በደንብ ትምህርት ስትወስዱ። ስለዚህ እየተማማርን ስለሆነ ግን ከሌላ ቻናል ላይ ቪዲዮ ስለቅ በጣም ብዙ እይተዋል እይታ አለው በጣም ብዙ እይታ አለው። እንደውም በችል ላይ ያልኩት እራሱ አልፎ አልፎ ነው የምለቀው። ነገር ግን በጣም እይታ አለው፣ ሰዎች በጣም ይከታተሉታል። ይሄ ግን እድሜ ጠገብ ማለት የምንችለው አይነት ቻናል ነው እና ሰብስክራይብ ብታደርጉ በጣም የተሻለ ነው። እኛ ማስተማራችንን እንቀጥላለን፣ መማማራችን እንቀጥላለን። የመጀመሪያው ጉዳይ የምንመለከተው ወደ ሙቀት ሁኔታ እንመልከት። ሙቀት ሙቀትና ቅዝቃዜ ነው ምን ምን የምንመለከተው በዋነኝነት እንግዲህ ጫጭቶች ወደ እርባታችሁ ሲመጡ ወደ 7 ፐርሰንት የሚሆን የእርጥበት መጠንን ይዞ ወደ እርባታችሁ ይመጣሉ። የመጀመሪያ ቀን ሲመጡ ማለት ያንን የሙቀት መጠን የእርጥበት መጠን እንግዲህ ከፍተኛ ሙቀት ባለበት ሰዓት፣ ከፍተኛ ሙቀት እንዴት ነው ከምን በላይ ነው ልትሉኝ ትችላላችሁ። ጫጭቶች እንግዲህ ከ99 ዲግሪ ፋራናይት ወይም ደግሞ እስከ ከ36 እስከ 37 ዲግሪ ሴልሺየስ ያክል ሙቀት ይፈልጋሉ። በህይወት ለመቆየት ነው ምላችሁ ይሄ እንትን አይደለም እንደ ምቾት እንዳታስቡት፣ ወይም ደግሞ እንደ ተጨማሪ እንደ ቅንጦት እንዳታስቡት። ይሄ ለህይወታቸው በጣም መሰረት የሚባል ነገር ነው። ስለዚህ ብዙን ጊዜ ምን ይባላል ጫጭቶችን ማሳደግ የሚፈልግ ሰው ኤሌክትሪክ ኃይል የሌለበት ቦታ ላይ ማሳደግ በጣም ፈተናው ብዙ ነው። በጣም ፈተናው ብዙ ነው። የሚጠበቀውን ያክል ኳሊቲ ያለውን ጫጩት፣ ደረጃውን የጠበቀች ጫጩት ማምረት አትችሉም። በሞትም ልትጎዱ ትችላላችሁ። ብዙ ጫጭቶች በሞት ልታጡ ትችላላችሁ ማለት ነው። ስለዚህ ዛሬ ሙቀት ላይ ነው ያለ ነው። ስለዚህ የሰውነት የእርጥበት መጠናቸውን እንዳይቀንስባችሁ ከፍተኛ የሙቀት ሁኔታ እንዳይኖር ማየት አስፈላጊ ነው። ከዚህ በተጨማሪ የምንመለከተው የቬንት ፔስቲንግ የምንለው አለ። ቬንት ፔስቲንግ የምንለው የፊንጢጣ ላይ ኩስ መለጠፍ ነው። ይሄም ከድርቀት ጋር ተያይዞ ነው የሚመጣው። ከድርቀት ጋር ተያይዞ ነው ወይም ደግሞ የሰውነት ሙቀታቸው በጣም በወረደ ቁጥር ቅድም ሰባ ፐርሰንት ብያችኋለሁኝ። ሰባ ፐርሰንት የእርጥበት መጠን አላቸው ያስ የሰባ ፐርሰንት የሚሆን የሰውነት እርጥበት መጠናቸው ወደ አስር ፐርሰንት የሚገባ ከሆነ ቀጥታ ሟች ናቸው ማለት ነው። ስለዚህ ከፍተኛ ሙቀትን መከላከል ያስፈልጋል። እንዲሁም ደግሞ ቅዝቃዜን ብለን ደግሞ ስናነሳ የመብራት መቆራረጥ፣ የኃይል መቆራረጥ በሚኖርባቸው ሰዓቶች ደግሞ ከፍተኛ ቅዝቃዜ በሚኖርበት ሰዓት የሳምባ ምች ይከሰታል። ያ ማለት እንግዲህ ሳምባቸው ወደ ሰማያዊ መቀየር ይጀምራል። እንግዲህ ቀዳችሁ ታያችኋላችሁ። ፕራክቲካል በሆነ መንገድ ሳምባቸው ወደ ሰማያዊነት ይቀየራል። በጣም በከፍተኛ ቅዝቃዜ ውስጥ እንደሞቱ አንድ የምንገምትበት ነው እንግዲህ ፖስት ሞርተም የሚባል አለ። ዶሮቻችን ከሞቱ በኋላ ምን በምን አይነት ጉዳይ ነው አንዳንዴ ሞተው ልናገኛቸው እንችላለን። ምንም ምልክት ሳይታይ ነገር ግን ዶሮቻችንን ቀደን አይተን የሰውነት ክፍሎቻችንን ምናልባት በበሽታ ተጠቅተው ነው ለምን ያቺ የሞተችው አንድ ዶሮ ለሁሉም ምሳሌ ነች። ስለዚህ ቀጥታ ትሪት ለማድረግ ዶሮዎቻችንን እርምጃ ለመውሰድ በጣም ጠቃሚ ነው ማለት ነው። ስለዚህ በዚህ መንገድ ማየት አስፈላጊ ነው። የስራ ተውደታቸው ቀጥታ ይቋረጣል። ብዙ ዶሮዎች ይደራረቡባቸዋል፣ ቀጥታ ይሞታሉ ማለት ነው። ስለዚህ ከፍተኛ ሞት ከፍተኛ ሞት ምናልባት የቲክቶክ ቻናሌ ላይ ለቅቄዋለሁኝ ምን ያክል ሞት ሊፈጠር እንደሚችል እዛ ላይ ገብታችሁ ማየት ይቻላል። ከዚህ በተጨማሪ እንግዲህ ጫጩቶቻችን ከመረከባችሁ በፊት ከመረከባችሁ በፊት ማድረግ ካሉባችሁ በጣም ወሳኝ ከሚባሉ ነገሮች ውስጥ የብሩደር ሀውሱን ወይም ደግሞ ማሞቂያ ክፍሉን ማዘጋጀት ነው። ማሞቂያ ክፍሉን ቀድሞ እንዲሞቅ ማድረግ ለስንት ሰዓት? ለ24 ሰዓት ያክል ለ24 ሰዓት ያክል የጫጩቶቹን ቤት ማሞቅ ያስፈልጋል። እዚህ ጋር ግን ልብ እንድትሉልኝ የምፈልገው ከዚህ ቀደም እንግዲህ የጫጩቶች ቤት እንደሚሞቅ ይታወቃል፣ አዲስ ነገር የለውም ልትሉ ትችላላችሁ። የጫጩቶቹ ቤት ብቻ አይደለም የሚሞቀው፣ ወለሉ ራሱ መሞቅ መቻል አለበት። በጣም ፈታኝ እንዳያረግባችሁ ማለት ነው። ጉዝጓዙ መሞቅ መቻል አለበት፣ የሙቀት መጠኑ ከፍተኛ ሊሆን ይገባል። ካልሆነ ግን መሬት ላይ በሚደፉበት ሰዓት ወይም ደግሞ መሬት ላይ በሚተኙበት ሰዓት የሰውነት የእርጥበት መጠናቸውን የሙቀት መጠናቸውን ይወስድባቸዋል። ይህ በብረስታቸው ለሚተኙት አይታችሁ ከሆነ። ስለዚህ ሙሉ በሙሉ ለየሰውነት ሙቀታቸውን ለማቀዝቀዝ ከፍተኛ ሚና ይጫወታል ማለት ነው። ስለዚህ ወለሉ የሚሆን ጉዝጓዙ መሞቅ መቻል አለበት። ቤቱን ማሞቅ ብቻ አይደለም፣ እቃዎቹ እዛ ጋር የሚጠቀሙባቸው እቃዎች እንዳለ ከቅዝቃዜ ጋር ምንም አይነት ንክኪ የሌላቸው መሆን ይኖርባቸዋል ማለት ነው። ስለዚህ ቤታችሁን ማሞቅ እጅግ በጣም ተገቢ ነው። ሌላው እዚህ ጋር መመልከት ያለብን ነገር ቶክሲክ የሆኑ ነገሮች ለምሳሌ የጨው መብዛት የጨው መብዛት የሚኖር ከሆነ ያልጠበቃችሁትን ያላያችሁትን አይነት ሞት ነው ሊፈጠር የሚችለው ይህንን ጠቀስኩላችሁ እንጂ የተለያዩ ምናልባት ቶክሲክ የሆኑ ግብአቶችን የምትጠቀሙ ከሆነ ከግብአት አመራረጣችሁ ራሳችሁ መኖ ያመረታችሁ ከሆነ በድርጅትም የተመረተ ከሆነ ግብአቶቹ ልከኛ ያልሆኑ ከሆነ ወይም ደግሞ በትክክል ያልተያዙ ያልተመረመሩ ጤንነታቸው ያልታወቀ የተበላሹ አይነት ግብአቶችን የምትጠቀሙ ከሆነ በቃ ገምታችሁ የማታውቁት አይነት ሞት ይፈጠራል ይህን ከግምት ውስጥ ማስገባት አስፈላጊ ነው። ከዚህ በተጨማሪ ማየት ካሉብን ነገሮች ውስጥ እዚሁ ጋር የሚመደበው ከመርዛማ ጭሶች ጋር ተያይዞ እንግዲህ መብራት በማይኖርባቸው አካባቢዎች ላይ ከሰልን ትጠቀማላችሁ። ከሰልን ስትጠቀሙ ያው ራሱ እንደምትመለከቱት እንግዲህ ሰው ልጆችን በአብዛኛውን ጊዜ የሚሞቱበት ምክንያት ከዚህ ከሰል ጋር ተያይዞ ወይም ደግሞ ከጭሱ ጋር ተያይዞ ነው። እዚህ ዶሮ እርባታ ላይ በጣም በከፍተኛ ሁኔታ የሚያስቸግራችሁ የመጀመሪያና ዋነኛ አሞኒያ ነው። አሞኒያ የምንለው እንግዲህ በ ኩስ የራሱ እርጥበት አለው። አይታችኋል ሽንት መጠን አላቸው ወይም ደግሞ ዩሪካሲድ አላቸው። ዩሪካሲድ አለ። ከዚህ በተጨማሪ ደግሞ የራሱ ራሱ ኩሱ አለ። ስለዚህ በሚብላላበት ሰዓት ወይም ደግሞ በሚበሰብስበት ሰዓት የሚፈጠር ጋዝ አለው። ስለዚህ ያ ጋዝ የዶሮቻችንን የመተንፈሻ አካል ለማጥቃት በጣም ከፍተኛ የሆነ ሚናን ይጫወታል። አደለም የዶሮቻችን የእኛንም ራሱ ማስነጠሱ ጉንፋኑ፣ የመተንፈሻ አካል ችግር መኮርኮሩ፣ እነዚያ ነገሮች ሰራተኞች፣ በተለይ አዳዲስ ከሆናችሁ እነዚያ ነገሮች በስፋት ይገጥሟቸዋል። ስለዚህ ከዚህ ጋር ተያይዞ አሞኒያ፣ አሞኒያ የዶሮ እርባታ ላይ እንግዲህ ከዚህ ቀደምም በሆነ ቪዲዮ ላይ ሰርቻለሁኝ። አዎ ከዚህ ቀደም ባለው ቪዲዮ ላይ ሰርቻለሁኝ። አሞኒያ በጣም ከፍተኛ የሆነ ችግር ይፈጥርባቸዋል። ስለዚህ የአየር ዝውውር በጣም ወሳኝነት አለው። በተለይ ቀንቀን ላይ ሞቅ ባለበት ሰዓት ቀንቀን ላይ ተከፍቶ በደንብ የአየር ዝውውር እነሱ ራሱ ሲዝናኑ ሲጫወቱ ታያችኋላችሁ። በጣም ደስተኛ ሲሆኑ ሲቦርቁ ታያችኋላችሁ። እና ጥሩ የአየር ዝውውር ነፈሽ ማድረግ በጣም አስፈላጊ ነው። ሌላው ካርቦን ሞኖክሳይድ እና ካርቦን ዳይኦክሳይድ ደግሞ እነዚህ ከመርዛማ ጭሶች ጋር ተያይዞ የሚመጡ ናቸው። ከዛ ለምታስገቡ ከሆነ በተመሳሳይ ደግሞ የተቃጠለ አየር በተመሳሳይ መወገድ መቻል አለበት። እዛ ውስጥ ሪሳይክል የሚያደርገው ከሆነ ምንም አይነት ትርጉም አይሰጣችሁም። ብዙ ጫጭቶች ሊሞቱባቸው የሚችሉበትን ሁኔታ ይፈጥርባቸዋል ማለት ነው። ሌላው ጫጭቶቻችን እንግዲህ እኛ ጋር ሲመጡ 23% ብቻ ነው የበሽታ የመከላከል አቅማቸውን እርባታ ላይ ይዘው የሚመጡት ሲፈለፈሉ ማለት ነው። ስለዚህ ኢሚኒውን ቡስተሮችን ኢሚኒውን ቡስት ማድረግ ወይም ደግሞ የበሽታ የመከላከል አቅማቸውን ከፍ ማድረግ የአርቢው ስራ ነው የሚሆነው። ስለዚህ ለእነዚህ አንቲቢዮቲኮቹን ሊሰጡ ትችላላችሁ። ነገር ግን ጫጭቶቻችሁ መጀመሪያ አንቲቢዮቲኮች ይሰጧችኋል፣ ከዛ ደግሞ ፕሮባዮቲኮች ይሰጣችኋል። ሁለቱ ግን በጣም ተቃራኒ የሚባሉ ነገሮች ና አንደኛው ባክቴሪያን ለማጥፋት ይሰራል፣ አንደኛው ባክቴሪያን ለጥሩ ባክቴሪያዎችን በሰውነት ውስጥ ለማሰራጨት ይጠቅመናል። ፕሮባዮቲክ የምንለው ወይም ደግሞ አንቲቢዮቲክ የምንለው ባክቴሪያዎችን ለመግደል ወይም ደግሞ በተለይ ዶሮቻችን በባክቴሪያ በሽታ ሲጠቁ እነዛ መጥፎ የሚባሉ ባክቴሪያዎችንም ጥሩ የሚባሉ ባክቴሪያዎችን ሙሉ ሙሉ ያወጣቸዋል። ስለዚህ ከዚህ ጋር ተያይዞ እኛ ደግሞ መልሰን ለሰውነት በጣም ጠቃሚ ናቸው የምንላቸውን አይነት ባክቴሪያዎች ደግሞ መልሰን ለዶሮቻችን በፕሮባዮቲክ መልክ እናዘጋጅላቸዋለን ማለት ነው። የዚህን አዘጋጀት አንድ ቀን ቪዲዮ እሰራላችኋለሁ። ስለዚህ እነዚህ ጫጩቶቻችንን ስናስገባ የምንጠቀምባቸው ናቸው። በእርግጥ አላለቀም፣ እውነት ለመናገር አላለቀም። በጣም ሰፊ ነገሮችን አነሳላችኋለሁኝ በቀጣይ ጥሩ ጥሩ ቪዲዮዎችን ይዤላችሁ መጣለሁኝ። ይሄ ሀሳብ ከተመቻችሁ ላይክ